ሰላሙ ዓለይኩም ራህመቱላህ ወበረካቱ። ወዓለይኩም ሰላም ራህመቱላህ ወበረካቱ። አላህ አደምና ህዋን ብቻ ፈጥሮ እንዴት አራት ሚስት ፈቀደ? ለምንስ የዛን ጊዜ አራት ሚስት አልፈጠረም? ለሚለው ከካፍር በኩል እንዲጠየቅ መጣ ለተባለው ጥያቄ የመጀመሪያው ጀዋብ አላህ ለእያንዳንዱ ነብያቶች የሰጣቸው እንትኖች አሉ፣ ህግጋቶች። ለአንዱ ነብይ የተሰጠው ለሌላኛው አይሆንም። ሌላ ደግሞ አደምና ሀዋን አላህ በፈጠረበት ጊዜ አራት ማግባትን እንትን አላለም፣ አልፈቅድም አላነሳም፣ አራት ይገባ ብሎ አላነሳም። አራት ይገባ የተባለው የአደምና የሀዋ ልጅ ልጆች የተራቡ ከመጡ በኋላ ነው። ሌላ ደግሞ እንዳልኩት በአንድ ነብይ ላይ የነበረው ህግ ሌላ ነብይ ላይ እየተሻረ እዚህ መጨረሻ ላይ ሲመጣ ነው መሸራው ያበቀው እና በአደም ጊዜ ከነበረው ከዛ በኋላ ግን ከተከለከለው ለምሳሌ በአንድ ጊዜ የተወለዱ ሁለት መንትያዎች ሴትና ወንድ ቢሆኑ እርስ በርሳቸው አይጋቡም። ወላኪን ከነሱ ቀድመው የሚሆኑ ከነሱ በኋላ የተወለዱ መንትዮች ሴትና ወንድ የሆኑት ከሌላኛው መንትያ ጋራ ሴቷ ከወንዱ ጋር፣ ወንዱ ከሴቷ ጋር ደግሞ ይጋቡ ነበር። ይሄ ህግ ከአደም በኋላ ለማንኛውም ነብይ እንትን ህዝቦች የሚሰራ አልነበረምና የግድኝ ማትኮር ያለብን አራት በላይ ሳይሆን ከዚህም የተለየ የሆነ ለአንድ ነቢ የተሰጠ የነበረ መሆኑን ነው። እግረ መንገዱን እችን አራት ምትባለዋን ጥያቄ ለማንሳት ማለት የጋብቻውን ጉዳይ አራት ማግባትን ተውሎ ብለው እነዚህ ሙርጅፎች የሚያነሱት ጉዳይ ስለሆነ በኢስላም አንድ ሰው ከአንድ በላይ ያገባ ዘንድ የሚያስፈልጉት ነገሮች አሉ። በቁርአን የሚሆን በሀዲስ የተነገሩት አንደኛው አካላዊ አቅም ከዛ ቁሳዊ አቅም ሶስተኛ ደግሞ ሰብአዊነት ያለው መሆን ማለት ፍትሐዊነትን አሟላለሁ ሲል ነው። እነዚህ ሶስት ነገሮች ግን ካልተሟሉለት ማግባቱ የተከለከለ ነው፣ በእስላም ሀራም ነው የሚባለው። አጋጣሚ ይሄን ነገር ሳያሟላ ካገባ ሚቀ ማለት በአላህ ፊት የሚቀጣበት ቅጣት አለ ተብሎ ተነግሯል። መልተኛ ወሽቁ ማይል ሆኖ ይመጣል፣ ግማሹ ጎኑ የተዘነበሉ ሆኖ ለምን ፍትሐዊነትን ስላጓደለ ያ ሁሉ ሰው ባለበት ማለት ይጠይቃል ተብሏል። እና በእስላም እንዲሁ አንድ ሴት ማግባት ማለት ከአንድ በላይ ማግባት ሰው ለስሜቱ ብቻ ማማያ ብሎ የሚያደርገው ዘዋጅ ብቻ አይደለም። እንዳልኩት ለሴትየዋ ደግሞ ሴትየዋን መጠበቅ ይፈለግበታል፣ ታሕሲን ማድረግ ሰው ባገባችበት ሰዓት የምታገኘው እንክብካቤና እራሷን መጠበቅ ባላገባችበት ሰዓት በተለይ በአሁኑ ጊዜ ቁስ መነሻ በማድረግ የጋብቻ በር በጠበበበት እንደምናየው ብዙ መልካም ነገሮች ለሴትየዋም ለማህበረሰቧም የሚገኝበት አጋጣሚ ነው የሚሆነው እና አንድ ሴት አራተኛ ሚስት ሆና የምትቀመጥ መሆኗ በአሁኑ ወቅት አንድንም ማግባት አልፈልግም ብላ ለአንድ አካል ግን አስረኛ አስራ አንደኛ የቅምጥሷና ጓደኛ ሆና ከምትቀመጠው መነጻጸር በማይችልበት መልክ ተከብራ አለሟን ማለት ምን ላይ ያለውን ቆይታ ማሳለፍ መሆኑን ማወቁ ተገቢ ነው። ሁለተኛ አንድ ሰው ዘመዱን ሊያገባ ቢፈልግ የሚያገባው በአባቱ በኩል ነው ወይስ በእናቱ? ለምንስ እንደዛ ተደረገ? የአክስት ልጅ ወይም የአጎት ልጅ እንደ እህት አይደለችም ወይ ደግሞ ለሚለው ለመጀመሪያው ጥያቄ ሁለቱም ይቻላል። የእናትም ይሁን የአባት ማለት በአባት በኩልም ላለው በእናት በኩልም ላሉት አጎቶቻችን እና ከስቶቻችን ልጆች በኢስላም ተፈቅዷል። የተፈቀደበትም እንደሚታወቀው እህትነቱ እንዳለ ነው። ማግባት እኮ እህትነት አይነጥቅም። አስቀድሞ ያለው ዝምድና አለ። ከዛ ደግሞ ጋብቻ ብቻ ለራሱ ዝምድና ነው። እንደሚታወቀው ዝምድና ላይ ዝምድና ሲጨመርበት ያላቸው የእርስ በእርስ ዝምድናን የመቀጠል መከባበር ጨመረ ማለት ነው። ለምን ሆነ ብሎ ግን መጠየቁ ተገቢ አይደለም። በመነሻነት ይሄ የአላህ እንድንጋግ መቃወም ስለሆነ ለምን ይሄ ተደረገ ብለን አንድን አካል አጀብ እንኳ ያለው ልጅ ወላጆቹን ያደረጉትን ነገር አይጠይቅም አይደለም ፍጡር ለፈጣሪውና ግልጽ የሆነው ምክንያቱ ይሄን ነው ሶስተኛው አታመንዝር አትስረቅና እንዳታርግ እንዳታርግ የተባለ ነብይ ያለ ወይ ካለ ማን ነው ደሞ ለሚለው አንቢያኡላህ እንደ አይነት የተዘረከረከ ባህሪ ላይ የሚገኙ ፍጡሮች አይደሉም አንቢያኡላህ የአላህ ነብያቶች ሰዎች ናቸው ነገር ግን ከሰዎች የሚለዩባቸው ባህላቶች አሉ። ከነሱም በዋነኝነት ያስፈልጋሉ ከሚባሉት ታማኝነት ነው። ታማኝነት ይሄ ትርጉም ማለት ቃሉ የሚተረጉምበት ሁሉ ተይዞ ነው። እየታመኑ ናቸው፣ ለሰዎች የሚሆኑ ለፍጡሮች። ሰራቂነት ይህንን ነገር እንትን የሚል ነው የሚያጎልባቸው ነው። ከዛ የተሰጣቸው መልእክት የሚያደርሱ ከአላህ ለመጣላቸው ማለት ነው። ከዛ የስማ ፈጹምነት ነው፣ የትኛውንም ወንጀል የማይፈጽሙ የሚለው ዶሮይና ዋና ከሚባለው መለያቸው ስለሆነ ስርቆትና ዝሙት ለነሱ ቀርቶ ለተራ እንኳ አማኝ ለሚባለው የሚገባ ስነ ምግባር አይደለም። ይህንን የሚልም መጽሐፍ ያለ የሆነ ከሆነ የሰው እጅ ከገባበት በኋላ የተጻፈ ይሆናል እንጂ አላህ ካወዳቸው መጽሐፍቶች አንድ ነብይ ይህን አታድርግ የተባለ የለም። በእርግጥ ሽርክ እንዳታደርግ ተብሎ የተከለከሉበት አጋጣሚ አለ፣ እንዳታጋራ በእኔ ላይ ያለበት በመክኛ ቁርአን ላይ ያጋራ የሆነ ከሆነ ስራህን ከንቱ አድርገዋለሁ፣ መልካም ስራህን ባዶ ያደርግብሃለሁ ያለባቸው አለ። ይህንም እሳቸው ማስፈራራት ተከታዮቻቸውን ለማስፈራራት የታሰበበት ነው ይባላል።